ሁሉም ሰው እኔ አየው አየው አየው ሀይሚን ሁሉም ሰው ለጥቅም ነው የሚቀርባት፣ ሁሉም ሰው ለጥቅም ነው የሚቀርባት። በቃ ጥቅመኞች ናቸው። ሁሉም ዩቱባቸው እንዲታይላቸው በእና ሀይሚ ከሆነ ማሻአላ እይታ ይመጣላቸዋል። እናንተ እኔን የገረመኝ ግ እናንተን ገርሟቸዋል አንድ ልጅ አለች ቲክቶክ ላይ በጣም ስለ እነ ብሩኬ የምትጨነቅ ስለ እነ ብሩኬ የምታለቅስ ሁሌ መዝሙር አርጋ ፎቶዋቸውን አርጋ ሁሌ እያለቀሰች። እንደው ምን አለ ያንቺ የምታለቅሽው አምላክ ሰምቶሽ ብሩኬና የሚበታረቁ ብዬ ሁሌም እንትላል። በጣም ምትገርም ልጅ ነሽ፣ ወደርበብ ያለች ወፈር ያለች ልጅ ነች። በጣም በቃ ሰዓቱን በይ ነው ይመጣ። ሁሌም በጣም ይገርማቸዋል። እናንተ ወይ ጉድ። እና ቤተሰብዬ፣ አሁን ዛሬ የምናገረው ንግግር ውዶቼ በጣም ከባድ ከባድ ንግግሮች አሉ። ከባድ ከባድ ወሬዎች አሉ። ወሬዎቻችንን እያጣጣምን አዳሜ እንዳለ የብሩክ ጓደኞች የሀይሚ ጓደኞች የብሩኮን ጭቅጭቅጭቅ ነው የምናደርጋቸው ማለት ነው። ቤተሰብ በደንብ አድርጋችሁ ስሙኝ እናንተ እውነት እናንተ ሀይሚን የምትወዱ ሰዎች ሀይሚን የምታክብሩ ሰዎች ብሩኬን የምትወዱ ሰዎች የምታክብሩ ሰዎች ዛሬ የእናንተን ኮሜንት አያለሁ። አንደኛ ነገር ቤተሰብ፣ በጣም በጣም የሚገርመው ነገር ሁሉም ጥቅመኛ ነው። ልንገራችሁ ሁሉም ጥቅመኛ። እኔ ትላንትና ሁሉ ነገር ሰምቻለሁ። ሁሉም ለዩቱቡ የሚያሳድር ጥቅመኛ ብቻ ነው ያለው። ልንገራችሁ ውዶቼ፣ ሀይሚ ሁሉም ሰው እኔ አየሁ አየሁ አየሁ ሃይሚን ሁሉም ሰው ለጥቅም ነው የሚቀርባት። ሁሉም ሰው ለጥቅም ነው የሚቀርባት ከብሩኬ ውጭ። ብሩኬ ፍቅረኛዋ ነው ጓደኛዋ ነው ሁሉና፣ ከብሩኬ ውጭ ነው ምለው፣ ሁሉም ነው ምላችሁ። በቃ ጥቅመኞች ናቸው ሁሉም ዩቱባቸው እንዲታይላቸው በእና ሃይሚ ከሆነ ማሻአላ እይታ ይመጣላቸዋል። ስለዚህ እሺ ቆይ፣ ለምሳሌ ልበላችሁ። አቦ አንድ አፍታ ስራ አለው ስራ ሊኑር እንደ እሑድ ቀን እሺ፣ ነገ ነጋውን ቅዳሜ ነው፣ ተነገ ወዲያ እሑድ ነው። እሑድ ቀን መጣ አንድ አፍታ ተቆጥተ አንድ አፍታ መጣ ተቆጥተ፣ አስታርቃቸው ብትል ምን ችግር አለው? ወንድሞቹ መታችሁ መታችሁ፣ እሑድ ቀን እኮ ነው፣ ደርሶ መልስ እኮ ትችላላችሁ እኮ። እርግጠኛ ነኝ ሃይሚና ብሩኬ እናንተ መታችሁ፣ ከዛ ድረስ ለፍታችሁ መታችሁ፣ ታረቁ ብትሏችሁ ሀይሚ ሃይሚ እምቢ አትላችሁም። ሃይሚ እናንተ ቤተሰብ የብሩኬን ቤተሰብ ከእናት እስከ ወንድሞቹ በጣም ነው የምታከብራቸው፣ በጣም ነው የምትወዳቸው። እነሱን ሙስታሂል እምቢ አትላቸው ሀይሚ አትላቸውም። በጣም እኔ ስለሰማው ነው ስለ ሀይሚ። በጣም ስነ ስርአት ያላት ለሰው ቅድሚያ የምሰጥ ሴት ነች። ልንገራችሁ፣ እናንተ እዛ ሞተር ላይ ቁጭ ብላችሁ ቪዲዮ ከምሰሩ ምን ከምትሉ መታችሁ ብታስታርቁ ምን ችግር አለው? አቡን ብትሆን ቪዲዮ ከመስራት ይልቅ እሺ ሀሰንስ ብትሆን ቤካስ ብትሆን ኤፍሬምስ ብትሆን ስንቶቻቸው አላችሁ። እነሱ ማሰረቅ አቅቷችሁ ነው እናንተ ቁጭ አድርጋችሁ ቪዲዮ መስራት ከመስራት። ኤፍሬም እንኳን ቪዲዮ አልሰራባቸውም እነ ሀሰን እነ ማሂ ምናምን። ማሂ በጣም ቤስት ጓደኛሽ ነች። በቃ ማሂ ማለት የሀይሚ ቤስት ጓደኛው ሚስጥረኛዋ አለች ቃ ሀይሚ ማሳመን። እኔ እኔ ጓደኛዬን አሳምኜ ከፍቅረኛው ጋር ሙቼ ተማሙቼ አስታርቃቸዋለሁ ሙቼ የተማሞቼን ብሆን አስታርቃቸው እና ቤተሰብ ሀይሚን ሁሉም ሰው የሚቀርባ ለጥቅማቸው ሲሉ ብቻ ነው። ሀይሚ ያለችበት ሁሉ ቪዲዮ ይታያል። ገብታችኋል። ሀይሚና ብሩኬ የስማቸው የተጠራበት ቪዲዮ ሁሉ ይታያል። ስለዚህ ሁሉም ጥቅም ለጥቅም ነው። ዳኒም ሆነ ለጥቅሙ ነው። እች ማናት ስሟ ሶሲም ብትሆን ለጥቅሟ ነው። ሀይሚነች መሀል ላይ የተጎዳች ያለችሁ። እግዚአብሔርን ነው ምላችሁ። ሀይሚ አሁን ምንም ልትነቃ አልቻለችም። እኔ እኔ እንደው ሀይሚዬ እንድትነቃ አልምፈልገው ሀይሚ ነቅታ ከብሩኬ ጋር እንድታረቅ ነው የምፈልገው። ቤተሰብ እግዚአብሔርን ነው የምላችሁ። ያቺን ብትሆን እቺ ሶሲም ብትሆን ጥቅመኛ ነች። በጣም ብልጥ አስተዋይ ሴት ብልጥ፣ ታውቃላችሁ፣ በጣም ብልጥ ብልጥ ነች። በጣም የሚገርማችሁ ነገር እኔ ሲስተማ በደንብ ገብቶኛል። የሶሲ ሲስተም ምንድን ነው ብትሉ እሷ ምንድን ነው ዳኒና ሀይሚን ፍቅረኛሞች ፍቅረኛሞች አርጋ እሷ ከብሩኬ ጋር መሆን የፈለገችው እኔ ነው ቲንክ ያደረግኩት ቤተሰብ ሀይሚ ደግሞ በሶስት ቀንና በሳምንት የምታፈቅር ሴት አይደለችም። ይሄ ጎደሎ አጭር እግዚአብሔር ይቅርበለኝና በጨውም ቢበጠበጨዋልን በማር ተለውሶ ቢሰጣትም የምትፈልጎ ሰው አይደለችም። ሀይሚ ደግሞ ዝም ብላ እንደዚህ እንደ ማንኛውም እንደዚህ እኔ እንጃ ሀይሚ እንደዚህ በሌላ ወንድ ላይ ቡሩኬ ላይ ታረጋለች ብዬ ሙስታሂል። ሳምንት ባልሞላ ጊዜ እንኳን ይሄ ሌሎች ስንት ወንዶች አሉ ሀይሚ የሚፈልጉ ስንት ምርጥ ምርጥ ወንዶች አሉ። ወንዳ ወንድ የሆኑ ቤስት ቤስት ሆኑ ወንዶች ሀይሚ የሚመኙ አሉ። ታውቃለች እሷ በደንብ አርጋ፣ ግን አትፈልጋቸውም። እሷ ከቡሩኬ ውጭ ማንም የምትፈልገው ነገር የለም። ግን እሷ ሲስተማ እንደዛ ነው እሷን ከንትና ጋር ጋር እሷ ከእንደዚህ አሁን ሀይሚ ምንድን ነው? እኔ እኮ ሀይሚ እኮ አሁን እኮ ሀይሚ ትንሽ ሀይሚ ችግር ልንገላችሁ፣ ሀይሚ ብልጥ አይደለችም። በቃ ብልጠት ያንሳታል። ብልጥ ሁና ከብሩኬ ከታርቃችን ልጅ ከሸሽ ማድረግ ነበረባት፣ ከብሩኬ እንድትርቅ ማድረግ ነበረባት። ትላንትና ካያችሁ ም እኔ ብሩኬ ትላንትና አስደስቶኛል። እጁና እጁን ኪሱስ ከጥቶ እሷ መታ ስትለው ቡሩኬ እጁን ከትም ያለው በጣም ደስ ብሎኛል። እዚህ ጋር ግን ምንድነው ደግሞ አቋቋማቸው ደግሞ ብሩኬንና ሊቷ እንደዚህ ነው ቆሙት። አይሚ እንደዚህ ነው የቆመችው። ሁለቱ እንትን ያሉ መስ በቃ ይሁን ያናዳል። ሃይሚ አካያቹ ሀይሚን አስተውላችሁ ካያችሁ ሶሲ ብሩኬን ሰስሞ እንዴት አይታችኋል? ፊቷል እንዴት አይታችሁታል? እንዴት የለወጠችው በቃ አትፈልቃትም ዲስቷን ግን ደኔ ነች አትፈልጋትም። ሶሲ የምትባል ሴትዮን ባታያት ሁሉ ደስተዋ ነው መጨበጥ እንኳን አልፈልግም ማለች እና ቤተሰብ እባካችሁን ጓደኛ የሆናችሁ ሰዎች ሀይሚ አጠገብ ያላችሁ እባካችሁ ምከሯትና እንድትታረቅ አድርጓ ከብሩክ። ምንድን ነው ችግራችሁ እናንተ ካሜራ ደቅናችሁ ኝኝ ከማለት አስታርቋቸው። እኛኮ ስለማናገኛቸው ነው ቤተሰብ እግዚአብሔርን ነው ብላቸው። እኔ ባገኛቸው አስታርቃቸው ነበር፣ ግን እነ ብሩኬን የማግስት እድል አላገኘውም ቤታቸውን አውቋለሁ፣ የነብሩኬን እግዚአብሔርን ነው ምላችሁ፣ እግዚአብሔር ምስክሬን ይኸው፣ ይኸው መድኃኔ ዓለምን የነብሩኬን ቤት አውቋለሁ፣ የሀይሚን ቤት አውቋለሁ። አይደለም ቶ እቴ የነብሩኬን ይምን እናይምን የነ ፍቅርን ቤት እንኳን አውቋለሁ። ቀጥ ቤታቸው እናውቃለን፣ ግን እንዴት ብረን እኛ እንዴት ብለን ሂደን እንደዚህ አርጉ የምንላቸው? እኔ በጣም ነው የምፈራው፣ በጣም ሸመኛ ነኝ። ማር መቤቴን ነው ምላችሁ ድብና ርጌ ቤታቸውን አውቀዋለሁ፣ ግን እጅ ቆሜ ኮ መጠበቅ እችላለሁ ኮ። ስንት ሰዓት እንደሚወጡ አላውቅም እንጂ የሚወጡበት ሳለ አስራ አንድ ወደ ማታ አካባቢ ነው የሚወጡት። ወደ መጽሐ በርድ ሲል እጅ ቆሜ መጠበቅ ችል ነበር፣ ግን እፈራለሁ። ፈሪ ነኝ። ምን ላርግሽ ቤተሰብ ፈሪ ነኝ በጣም። የሆነች ጓደኛዬም ታውቃለች ቤታቸውን። ቤስት የሆነ ሰዎች ሰው ነው ያሳየን ቤታቸውን። የነሱ ቤስት የሆነ ሰው ነው ያሳየኝ። እና ቤተሰብ እውነት ነው የምናገረው። በጣም ብዙ ነገር አለ፣ ግን በቃ እኔ አሁን ለምሳሌ ብሩኬን ብሩኬ ወጥቶ ቀርጫውን ባምጭ ባሳያችሁ፣ ነገ ተነጎዳ እነሱ ይሄን ነገር ሲያዩ ጥሩ ነገር ላይ ይሰማቸው ይችላል። አሁን ለምሳሌ ብሩኬ እየወጣ ቀርጬ ይሄ ብሩኬ እየወጣ እየወጥ ሀይሚ እየወጣ ቻይሽ ቢቀርጭ ለናንተ ባሳያችሁ፣ ነገ ተነጎዳ ዩቲዩብን አልፈልጎም እንደ ጥርቅም ይደረግብኝስ። ስለዚህ እንደዚህ እንደዚህ ነገሮች ነው እኛ አናወጣ አናወጣ። ብሄድም ብቀርጽም እንኳን ብቀርጻቸውም እንኳን አላወጣውም። ዩቲዩብን ፈልጓለሁ። አንዴ ስለዚህ ቤተሰብዬ ብቻ እግዚአብሔርዬ ታርቀው። ያው በእነሱ ምክንያት እኛን ችብ ብላ ዘጉ ይችላል። እነሱ ምንም አይሉም፣ ግን በነሱ ደግሞ የነሱ ደግሞ አሉ የሚያዘጉ። ስለዚህ ሚስጢራችን አወጣች ለምን ትቀርጻልች መታ ምናምን ብሎ ሌላ ነገር ሊያስቡ ስለሚችሉ እንደዘን ነገር ማድረግ አልችልም። እና ውዶቼ በተረፈ ግን ሀይሚና ብሩኬ ታርቆ እንዲመጡ እንፈልጋለን። በተረፈ ወዳችሁ ላክብራችሁ፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለነ ብሩኬ አድርሱልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።